ፎረሙ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ እንደተናገሩት የሁለቱ ክልሎች ጋራ የሰላም ልማት ትብብር ፎረም በ2016 ዓ ም ከተደራጀ ወዲህ በሁለቱ የክልል መንግስታት የሰላም የልማት የትብብር እና የህዝብ ለህዝብ ግንኙነት ስራ ጠናክሮ መስራታቸውን ተናግረዋል። በዚህም በተሠራው ስራ በሁለቱ ክልሎች አጎራባች አካባቢዎች የሚከሰቱ የጸጥታ ስጋቶችን በጋራ መከላከል፣ ችግሮች ሲከሰቱም ለጉዳዩ ትኩረት በመስጠት ፈጥኖ የርምት እርምጃ መውሰድ ተግባራት ጠናክሮ መስራታቸውን ገልጸዋል። በሁለቱ ክልሎች አጎራባች አካባቢዎች የሚከሰቱ የጸጥታ ስጋቶች በጋራ መከላከል፣ ችግሮች ሲከሰቱም ለጉዳዩ ትኩረት በመስጠት ፈጥኖ የርምት እርምጃ መውሰድ፣ የኮንትሮባንድና ሌሎች የወንጀል ድርጊት ጠቋሚ ክሰቶች በሚያጋጥሙበት ወቅትም የተቀናጀ የጋራ ምላሽ መስጠት የሚያስችሉ ተግባራትን በመፈጸም የወንጀል ክስተቶች እንዲቀንሱ ማድረግም ተችሏል። የኮንትሮባንድና ሌሎች የወንጀል ድርጊት ጠቋሚ ክስተቶች በሚያጋጥሙበትም ወቅት የተቀናጀ የጋራ ምላሽ መስጠት የሚያስችል ተግባራት በመፈጸም የወንጀል ክስተቶች እንዲቀንሱ ማድረግ ተችሏል ሲሉ ተናግረዋል። በህዝቦች መካከል የጋራ መቀራረብና አብሮ የመልማት እድል እንዲሰፋ ትኩረት በመስጠት የዘላቂ ሰላም ግንባታ ስራዎች እንዲሳለጥ ሁለቱ ክልሎች ከፌዴራል ጸጥታና ደህንነት አካላት ጋር ከሰላም ሚኒስተር ጋር በቅንጅት እየተሰራ እንደሚገኝ ነው ርዕሰ መስተዳደር ዶክተር ኢንጂነር ነጋሾ አጌሾ የተናገሩትም በሁለቱ ክልሎች አጎራባች አካባቢዎች የሚከሰቱ የጸጥታ ስጋቶች በጋራ መከላከል፣ ችግሮች ሲከሰቱም ለጉዳዩ ትኩረት በመስጠት ፈጥኖ የእርምት እርምጃ መውሰድ፣ የኮንትሮባንድና ሌሎች የወንጀል ድርጊት ጠቋሚ ክሰቶች በሚያጋጥሙበት ወቅትም የተቀናጀ የጋራ ምላሽ መስጠት የሚያስችሉ ተግባራትን በመፈጸም የወንጀል ክሰቶች እንዲቀንሱ ማድረግም ተችሏል። የዘላቂ ሰላም ግንባታ ስራችን እንዲሳለጥ ሁለቱ ክልሎች ከፈደራል የጸጥታና ደህንነት አካላትና ከሰላም ሚኒስተር ጋር በቅንጅት እየሰራን እንገኛለን። በአካባቢ የሚፈጠሩ ችግሮችን ለመፍታት ባህላዊ የእርቅ ሥራ ትልቅ ሚና መጫወቱን ገልጸው በዚህም ተግባር የተሰማሩ የሀገር ሽማግሌዎች በማመስገን ቀጣይ እንደዚህ አይነት ተግባራት ተጠናክሮ ይቀጥላልም ብለዋልም። ዛሬ ለሁለተኛ ጊዜ በተካሄደው የጋራ የምክክር መድረክ በአንደኛ ዙር የጋራ ፎረም የተቀመጡ አንኳር ተግባራት አፈጻጸም ያለበትን ደረጃ የገመገመበት መሆኑንም አንስተዋል። የጋምቤላ ክልል ርዕሰ መስተዳደር ክብርት ወይዘሮ አለሚቱ ኦምድ በበኩላቸው በዞኑ ፎረም ላይ ባስተላለፉት መልእክትም በሁለቱ ክልሎች ዘመን የተሻገረ አንድነት ይበልጥ ማጠናከርና ማስቀጠል ይገባል ሲሉም ተናግረዋል። ለሰላምና ለልማት ፎረሙ በተሠራው ሥራ ባህል፣ ቋንቋና ቦታ ሳይገድባቸው በማኅበራዊ እና ኢኮኖሚ እንቅስቃሴዎች ላይ የሁለቱ ክልል ህዝቦች በነጻነት እየሠሩ ተጠቃሚ እየሆኑ መምጣታቸውን ነው ወይዘሮ አለሚቱ የተናገሩትም። የሁለቱ ክልሎች ህዝቦች ወንድማማችነትና አብሮነት ትናንት የተጀመረ ሳይሆን ዘመናትን ያስቆጠረ መሆኑ ማንም የሚያውቅ እውነት ነው። ለዚህ መሠረቱ የሁለቱ ክልሎች ህዝቦች በወቅ ቋንቋ አብሮነት ባይ የተጋመዱ በመሆናቸው በነጻነት የሚንቀሳቀሱበት እና አንዱ ለሌላው እንግዳ ሳይሆን ቤተኛ ሆኖ በነጻነት የሚሰሩባቸው እንዲሁም በማህበራዊና ኢኮኖሚያዊ ግንኙነቶች ተዋህደው በእጅጉ ተደጋግፈው የሚኖሩባቸው ክልሎች ናቸው። ክልሎቹ እምቅ የተፈጥሮ ጸጋ ያላቸው በመሆናቸው ከራሳቸው አልፎ ለሀገር የሚጠቅም በመሆናቸው በክልሎቹ አዋሳኝ አካባቢ የሚስተዋሉ ግጭቶችን በዘላቂነት በመቅረፍ የህዝቦችን ዘላቂ ሰላምና የልማት ተጠቃሚነት ማረጋገጥ ይጠበቅብናል ሲሉም ወይዘሮ አለሚቱ ተናግረዋል። ይህ አብሮነትና አንድነት ፈጣሪ ያለገደብ ከሰጠን እምቅ የተፈጥሮ ሀብት ጋር ሲደመር በአጠቃላይ የደቡብ ምዕራብና የጋምቤላ ክልሎች ከራሳቸው አልፎ ለሀገራችን ሁለንተናዊ ብልጽግና እያበረከተ ያለው እና ለወደፊትም የሚኖረው ፋይዳ እንዲሁም በትንሹ በቃላት የሚገለጽ አይደለም። የሰላም ሚኒስተር ሚኒስተር አቶ መሐመድ እንድሪስ በበኩላቸው ዘላቂ የሰላም ልማትን ለማስቀጠል የአመራር ቁርጠኝነት ማጠናከር ይገባልም ብለዋል። ሁለቱ ክልሎች የጋራ ማንነት ያላቸው፣ በተፈጥሮ ጸጋ የታደሉ የኢትዮጵያ ብልጽግና ተምሳሌቶች ናቸው ያሉት ሚኒስተሩ ጸጋዎችን ወደ እድል በመለወጥ የሕዝቦችን ተጠቃሚነት ማረጋገጥ ይገባልም ብለዋል። ሁለቱ ክልሎች የተፈጥሮ ቅድም እንዳልኩት የተፈጥሮ ጸጋ በረከት የተሰጣቸው ለመልማት ትንሽ ብቻ መንቀሳቀስ የሚፈለግበት በጣም የተባረከ መሬት ያላቸው የጋራ ማንነት ያላቸው ብቻ ሳይሆን ከየትኛውም የኢትዮጵያ ኮርነር እዚህ ክልል መጥቶ ሰርተው ለመበልጸግ ምቹ ሁኔታ የተፈጠረበት በአብሮነትና በአንድነት በአንድነት በጋራ ሰርቶ ለመበልጸግ ምቹ ሁኔታ የተፈጠረበት የኢትዮጵያ ብልጽግና ተምሳሌት የሆኑ ክልሎች ናቸው። በሁለቱ ክልሎች አዋሳኝ አካባቢ ተከስቶ የነበረውን ግጭት በማስቀረት በኩል ማኅበረሰቡ የራሳቸውን ባህላዊ ሴት በመጠቀም ችግሮችን መቅረፍ በመቻላቸው በፊድሪ መንግሥት ስም አመስግነዋል። በተለይም ባህላዊ የግጭት አፈሳት ሥርዓቱን በማጠናከር በማገዝ ረገድም ከመስራት ባለፈም ከፍትህ ሥርዓቱ ጋር በማስተሳሰር ለአካባቢ ሰላም የበኩላቸው እንዲወጡ መስራት ያስፈልጋል ብለዋል። ማኅበረሰብን አስታርቀው በአንድ ላይ አድርገው ችግር ሲፈታ በምክክር እንዲፈታ እያደረጉ የመጡት የሀገር ሽማግሌዎቻችን ናቸው። እነዚህ ባህላዊ የችግር አፈታት ስርዓቶቻችንን ልናጠራክራቸው ይገባል፣ ከፍትህ ስርዓቱ ጋር ልናስተሳስረው ይገባል። በፎረሙ የተመረጡ የሀገር ሽማግሌዎች ያከናወኑትን የሰላም ተግባር ሪፖርት አቀርበው ተገምግመዋል። በፎረሙ የፌዴራል የጸጥታ አካላት የሁለቱ ክልሎችና የዞኑ ከፍተኛ አመራር አካላት ተሳታፊም ሆነዋል።